ውጭ ያላችሁ ሴቶች ቆይ ማለት ከዚህ የሄዳችሁበትን አላማ አረስተው ፊልተር ተጠቃሚ ስትሆኑ ጨለማ ውስጥ ትገቡ ነው። እንዴ ነው የምትዋረዱት? አሁን እንደው ነው ከመቶ ደረጃ ብር ያለ አግባብ ነው የምታወጡት። ሰላም አለይኩም፣ እንዴት ናቸው አባይቢ? ደህና ናቸው አልሐምዱልላህ። ዛሬ አንድ ምልክት ወደ እናንተ ለማድረስ ነው። ውጭ ያላችሁ ሴቶች ይ ማለት ከዚህ የሄዳችሁበትን አላማ ረስታችሁ ከዚህ ለምን እንደሄዳችሁ ረስታችሁ እዛ እየለፋችሁ ፊልተር ተጠቃሚ ስትሆኑ ጨለማው ስትገቡ፣ እንዴ ነው የምትዋረዱት እንደወንት እና ለምንድን ነው ውጭ ከወጣችሁ የወጣችሁበት አላማ ረስታችሁ? ለምሳሌ ውጭ የወጣችሁት እኮ እናንተ ቤተሰባችሁን ልትቀይሩ ራሳችሁን ልትረውጡ ነው። ግን አንዳንድ አንዳንድ የሚሰማው ነገር ደግሞ ማለት ከእናንተ የማይጠበቅ ነገር ቶ ፐርሰንት በመባል ደረጃ ብር ያለ አግባብ ነው የምታወጡት። ለምሳሌ መውጣት ያለበት ብር አለ። ማውጣት ያለባችሁን ብር ትታችሁ ማውጣት ያለባችሁን ብር ነው የምታወጡት እና ባይ ዘ ወይ አሁን የሚገኘው ሀላባ ውስጥ ነው። ሀላባ በጣም ነው የምታምረው። ከሀላባ ሁሉ ነገሯ በጣም ነው የሚያምረው እና ብዙ ከሚያምሩ ነገራቶች ማለት ጥቂቱን አሳያቸዋለሁ። ስለዚህ ሴቶች እንዴት ነው ብራቸውን የምታደርጉት? የምታገኙት ብር እዛ እናንተ ለፍታችሁ ጥራችሁ ግራችሁን የምታገኙት ያን ብር ያላግባብ ነው የምታወጡት። ለምንድን ነው ይሄ መሆን ያለበት? ምክንያቱም እናንተ እዛ ሄዳችሁት እኮ በስባችሁ ብር። አሁን አብዛኛው እዚህ የምታየው ምንድነው? እናንተ በቃ ውጪ ሄዳችሁ ብር የሆነ የምታፈሱ ነው መሰለን እኛ ማለት ነው። እና እናንተም ደግሞ ብር ስትልኩ በቃ በቂ የሚያስፈልጉን ብር ብቻ ላኩ፣ ከዛ እራሳችሁን ለውጡ። አሁን ብዙ ሴቶች ምን ይሆናሉ? እዛ ሄዶ ብር ወደ ዝም ብሎ ልኮ ጨርሰው ልክ ስመጡ በባዶ እጃቸው ይመጣሉ። ይህ ሳይሆን መላክ ያለባችሁን ብር ቀድማችሁ አስባችሁ ለዚህ ነገር ይሄ ያስፈልጋቸዋል፣ ለዚህ ነገር ይሄ ያስፈልጋቸዋል ብላችሁ አስባችሁ አቅዳችሁ ብትልኩ ደግሞ ይሄ የተሻለ ነው። ቁፍ እዚህ ጋር ጥላለ ደስ ይላል እና ህላባ ባይዘዌ አረንጓዴ ናት። ሙሉ ነገር ከተማው ሙሉ አረንጓዴ በአረንጓዴ ነው። ያው ደግሞ ምንድነው አሁን ብዙ ኢንቨስተሮች አሉ ሀላባ ውስጥ። ውጭ ሀገር ሄዶ ሰርቶ ተለውጦ የመጡ እዚህ መጥቶ ደግሞ ሀላባን ውብ ያደረጉ ማለት ነው ብዙ የተሰሩ አዳዲስ ነገሮች አሉ። እነዚህን ሁሉ አሳያቸዋለሁ እና ምንላችሁ ነው ብር ስታወጡ ብር የሚወጣበት መንገድ አለ ለምሳሌ አንድ ሰው ብር ሲያወጣ ለምን ማውጣት እንዳለበትና መቼ ማውጣት እንዳለበት ማወቅ አለበት ግዴታው ነው ያ ማወቅ ማለት ነው ስለዚህ እናንተ ደግሞ ይሄን ማድረግ አለባችሁ ብራችሁን አደራ ብራችሁን አደራ እንዴት ማድረግ እንዳለባችሁ እንዴት መውሰን እንዳለባችሁ ማድረግ ያለባችሁን ብቻ እያደረጋችሁ የራሳችሁ የሚሆነው ነገር ያደርጋችሁ ከራሳችሁ ጋር እና ዛሬ ላይ የሰራችሁ ዛሬ ላይ እያንዳንዱ የምታወጡት ነገ የምቆጫችሁ እንዳይሆን። ላለው ቃል በገባሁላችሁ መሰረት ሀላባን አሁን ከአንድ አስፋልት ከመጀመሪያው እስከ መጨረሻው ድረስ ያለውን እናያለን ማለት ነው። ያም ደግሞ አሁን የሚገኘው ልማት ማህበር አካባቢ አሁን ሲና ካፌ ይባላል። ይሄ ካፌ ከላይ የምታዩት ሲና ካፌ ነው። በጣም የሚያምርና በጣም ደስ የሚል ነው። እና የልማት ማህበር አካባቢ የሚባለው ይሄ ነው። በጣም ነው የሚያምረው፣ በጣም በቃ ደስ የሚል ነው። ሀላባ በጣም ነው የምታምረው። ይሄ ልማት ማህበር ህንፃ ነው። ልማት ማህበር ህንፃ ማለት በጣም የቆየ ነው። የህዝብ ነው፣ በህዝብ ብር ነው የተሰራው እና በጣም ነው የሚያምረው ጂ ፕላስ ዋን እና እዚ አካባቢ ጂፕላስ ቱ ነው። እና በጣም ነው የሚያምረው። ባጃጅ እንዳይገጨኝ እየፈራሁ ነው እና እና እስካሁን ድረስ ልማት ማህበር ህንፃው አላለቀም፣ እስካሁን አለ። ከዚህ በዚህ በኩልም ያሉ ሱቆች በጣም ብዙ ሱቆች አሉ፣ በዚህ በኩልም እና በጣም የሚያምሩ ባለ፣ በጣም ነው ደስ የሚለው። እና ያላያችሁ ሰዎች ብታዩት ይመረጣል፣ ደስ ይላል። በጣም ትላልቅ ሆቴሎች አሉ፣ አሁን አዲስ ተሰራም፣ እሱንም ሌላ ሰዓት አሳያችኋለሁ። ብር አቅም ካለን እዛ ሄደን የምንበላበትን አቅም ስናገኝ እያሳያችኋለሁ ማለት ነው። ግን እስካሁን ድረስ ያለው እና አሁን ደሞ ያለውት እድገት ትምህርት ቤት በመባል የምጠራው እድገት ትምህርት ቤት የብዙዎቹ መነሻ የሆነው እኛም የተማረንበት የኛም ትምህርት ቤት ነበረ። እና በዚህ በኩል ደሞ እድገት ትምህርት ቤት አለ። እድገታችን ያሳደገችን እድገት ትምህርት ቤት ይህ የእድገት ትምህርት ቤት ግቢው ነው። እና በጣም ነው የሚያምረው። እዚህ አካባቢ ቡና ሻይ ምናምን ነበረ፣ ግን አሁን የለም። ፋስት ፉድ ምናምን የሰሩበት ነበረ እዚህ አካባቢ። እዚህ እንደምታዩት እዚህ በዚህ ቦታ ምናምን ፋስት ፉድ ምናምን የሰሩበት ነበረ፣ አሁን ግን የለም። እድገት ትምህርት ቤቱ ነው ይሄ። ደግሞ እድገ ትምህርት ቤት የሚገኙ ፍለፊት ያሉ ህንጻዎች ናቸው። እና ይሄ ትምህርት ቤት ውግግ ይኸውና፣ እዚህ መግቢያ ግቢ ነው የእድገ ትምህርት ቤት መግቢያ ነው ይሄ። በጣም ነው የሚያምረው። ወይኔ ፋሪስ ባል ጓደኛ ገኘሁት ዩቲዩብ ቪዲዮ እየሰራሁኝ ነው። መታችሁ እዚህ ጋር ቀን ቀን በሞቅበት ታይም ላይ እዚህ መታችሁ፣ ፍሬሽ የሆነ ቦታ ላይ ተቀምጣችሁ ደስ የሚል አየር ማግኘት ትችላላችሁ። ይህ ቦታ ለአየርምቀ ነበረ ተፍ ያለው ጊዜ ለማሳለፍ ምርጥ ቦታ ነው። ሁላችሁም መታችሁ እንዲህ ትቀመጡ ብላለው። አሁን እኔ በነዳሱ በህገ ወጥ መንገድ ገብቼ ቀመጠና ሳያቸው ያለው እንደዚህ ከታች እንደዚህ ገብተን ምናምን ህጉ አይፈቅድም። ግን ወይኔ ያ በጣም ነው የሚያምረው። ዲስ ኢዝ አሜዚንግ ዋድ ኦኬ፣ ወላይ በቃ ሁላችሁም መታችሁ ጊዜ ማሳለፍ ትችላላችሁ። በጣም ደስ የምሉ በጣም በቃ ነፋሻማ የሆነ ቦታ ነው እና ይህ ቦታ ለእኔ ብቻ ሳይሆን ሁላችሁም የሚያስፈልጋቸዋል ብዬ አስባለሁ። ጊዜ ለማሳለፍ ከራሳችሁ ጋር ለማውራት መጻፍ፣ ለማንበብ ብዙ ሰው ይቀመጣለ። እዚህ ማታ ደግሞ ቦታ አታገኙም፣ በጊዜ ካልመጣችሁ አይለቅም ሰው በጣም ብዙ ሰዓት ነው የሚቀመጠው። እና አየሩ በጣም ነው ደስ የምሉ በቃ ትንፋሽ ሰብስበናል። አሁን እንውጣና ወደ ወደ መንገዳችን እንቀጥል። እሺ፣ ያ ወተናል። መንገድ ላይ ደግሞ የሚያውቁኝ ሰባሮች እየሳቁ ነው። ድሮ ቀልኛ ነበርኩኝ ቲምቲት እያለው እና አሁን ከምር እየሳቁ ኧረ፣ ወደዚህ ነው ካሜራ እና ምንድነው ተማሪዎች ድሮ ግቢ ውስጥ ይቀልል ነበረና፣ በጣም ነው እንትን ምንም የሚያውቁኝ ለዛውን እያስታውቁኝ ነው። አህ ምን ልላችሁ ፈልጌ ነው ሀላባ በዚህ በዚህ እንደምታዩት ቡብ ናት፣ ቡብ ከተማ ናት። እንደሆነ አለ ላይት ባንክ አለ እና በጣም ነው የሚያውቁ ያ የቦታ እራሱ በጣም ነው ለሰማ ባንኩ ይወና እዚህ እንደምታዩት ባንክ እዚህ አለ። ህንፃውን ደግሞ ወደዛ ተሻግረን ምን እንደሚመስል እናያለን። ወይ ከዚህ ፊት ለፊት ደግሞ ምገር ላሳያቸው ወላ በጣም ነው የሚያምረው። እና ይህን ህንፃ ደግሞ ወደዚህ ተሻግረን እናያለን። እና ደግሞ ተማሪ እንትን ስትሆኑ በዘብራ ነው የምታልፉት፣ አትገጩም። በዘብራ ታልፋላችሁ። እዚህ ግን በቃ ቤት አይታችኋል። ባይ ዘወር ወይ ነይ ልብስ ቤት አለ፣ የሚያምር የሚያምሩ ልብሶች አሉ። መታችሁ መታችሁ ወይዛት ትችላላችሁ። ይሄ ሀላባ ውስጥ ነው የሚገኘው። እና ያ እንዳልኳችሁ ነው። ደሞ አሁን ደግሞ የሚገኘው ታላቁ ኑር መስጊድ ላይ አሳያችኋለሁ ማለት ነው። ኑር መስጊድ ይታው እይታ በጣም ነው ደስ የምለው። በጣም ነው የሚያምረው። ብዙ በቀን ውስጥ ብዙ ሰው ይገባል። አዲስ ሰው ማለት ነው ብዙ አዳዲስ ሰዎች ብዙ በአንድ ቀን ውስጥ ብዙ አዳዲስ ሰዎች ይገባሉ። የዛሬ ቪዲዮአችን ይህንን መስል ነበረ። ከቀጣይ ደግሞ ወደ ሌላ አካባቢ ሄደን ጉራ ብለን የተለያዩ ነገራቶችን የምናየውናል ማለት ነው።